በሀሳብ የበላይነት ያልተገለጡ ስርዓቶች ኢትዮጵያን ከዓለም እድገት ጋር እኩል ያልተጓዘች ተመጽዋችና ወደ ኋላ ቀረች አድርጓታል። ትናንት በጎ ባልነበሩና የሀሳብ መንገድን እንዳማራጭ ባልወሰዱም የፖለቲካ አካሄዶች ዛሬ የኢትዮጵያ የፖለቲካ አባል በብዙ ስብራት ውስጥ እንዲያልፍም ምክንያት ሆኗል። ከሌሎች ተቀባይ በሆንባቸውም የፖለቲካ ሪዎች አለሞች ሀሳቦችን ሳናፋጭ ለሀሳብ ጠረጴዛ መድሎችን ሳንሰጥ እንተግብር ማለታችን ሌላው ችግር ነው። ያለፉት ስህተቶችንም ለማረም የነገዋን ኢትዮጵያን የተሻለች እንድትሆን ለማስቻልም ፖለቲከኞች የሀሳብ ሜዳ ላይ መጫወት ብቻ አለባቸው የሚለውም የዘርፉ ምሁራን ምልከታም ሲጠየቅ ሰንብቷል። ብሔራዊ ጥቅሞች ለማስጠበቅ ያለፍንባቸውን ታሪኮቻችንን ጉድለቱን መሙላት ነው። በግልጽ ተናግሮ፣ በግልጽ አስተምሮ፣ በግልጽ ተቀብሎ ሪኮግኒሽን እውቅና ሰጥቶ የነበረውን የታሪክ ጉድለት እውቅና ሰጥቶ ነበረ እንዳይደገም ግን በጋራ መስራት አለብን። የጋራ የሆኑ እሴቶችን ማክበር፣ በኢትዮጵያ ውስጥ ያሉት ብሔረሰቦች ከሚያለያያቸው ይልቅ የሚያስተሳስራቸው የሚያዋህዳቸው ወይ አንድ የሚያደርጋቸው የሚያቀራረባቸው ነገር የበለጠ ዋጋ እንዳለው ለመገንዘብ ማለት ነው። ዛሬ በኢትዮጵያ የጠረጴዛ አቧራ እየጸዳም ወደ ሀሳብ መድረክ መምጣት እየተቻለ ነው። ሩቅ ስንመኛቸው የነብሩ የጋራ ሀሳቦች ማዋጫ መንገዶችንም ከእያንዳንዱ ኢትዮጵያዊም ሀሳብን ሀገር መጋራት እንችላለች። ሀገር ምክክሩንም ለዚህ እንዳንዱ ማሳያችን ነው። አንደኛ ውጤታማ እየሆነ የመምጣቱም ከትግራይ በቀር በሁሉም ክልሎች በሁሉም ከተሞች ከ1300 በላይ ክልሎችን ወረዳዎችን አነጋግሮ ግራስ ሩቶችን ሰፊ ህዝብን ገበሬን፣ ነጋዴን ሀሳብ ይዞ እኔም በተሳተፍኩበት የኦሮሚያ የራሱን አጀንዳ አማራ፣ ሱማሌ ሁሉም አቅርቧል። በዚህ አገራዊ አጀንዳ ላይ ተወያይተው ኢትዮጵያን ከፍ ማድረግ ይቻላል። ጅምሩ ተስፋ ሰጪ ብቻ ሳይሆን ጅምሩ ራሱ መሰረቱን ጥሏል። ወዲህም የኢትዮጵያ የፖለቲካ ጉዞና የፖለቲከኞች አካሄድ ባለፉት የለውጥ ዓመታትም በጠረጴዛ ዙሪያ ፍጭቱን እንዲያደርግም አማራጮች ተከፍተውለታል። በዲሞክራሲ እጅግ በጣም ሄዱ የምንላቸው ስካንዲኔቪያን አካባቢም ይሁን በአሜሪካ የምርጫ ታሪክም በብዛት መንግስት እየመሰረትኩ ነው፣ ኑ፣ ከኔጋ እንስራ፣ ካቢኔ እናዋቅር የሚል ልምምድ የተጻፈ ሊትሬቸር ብዙ አላገኘንም። ይሄ እንደውም አልፎ ከአፍሪካም ከሌላውም የሰበረ ነው። ስለዚህ ምን እናድርግ የሚለው ደግሞ አንድ ጥሩ መነሳት ያለበት ጉዳይ ነው። ፓርቲዎች ይህን እድል መጠቀም መቻል አለባቸው። ወደፊትም ልምምድ እየሆነ አሁን ካለው መንግስትም ሌላ ፖለቲካ ፓርቲ ቢመጣ ይሄኑ ብንከተል ለዓለም አዲስ የፖለቲካ ልምምድ ዲሞክራሲን የማሳደግ ሌሎችን የማምጣት ሂደት ነው የሚሆነው። ይሄ ለምን ይጠቅመናል ካልን አገራዊ ልማትን በጋራ ትመክርበታለ። ከሰሞኑን የተካሄደውም የሶፍ ኡመር ወግ የጠረጴዛ ዙሪያ ውይይትም የትናንት የዛሬና የነገ ኢትዮጵያ የፖለቲካ መልኮች ሀገር ነጓን በትውልድ ቅብብሎች መሆኑን አሳይቷል። ሶስቱ ኤግዚት የሚያደርገው ኤግዚስት የሚያደርገው እና ኢመርጅ የሚያደርገው ጄኔሬሽን ቢፈልጉም ባይፈልጉም ደም ብቻ ሳይሆን እሳቤ ይጋራሉ። ያንን መካድ ነው መከራ የሆነብን። ትናንትናን ሰው ሲወቅስ እሱ ብቻውን ዛሬ ቆም ይመስለዋል። ዛሬ መቆም አይቻልም ብቻህን። ትናንትና በአንተ ላይ ጥላ አለው። ያን እያመን ስንሄድ ሀገር ለመስራት ያለን ብቃት ይሰፋል። የቀረሞና የአሁን ፖለቲከኞች ሀገራዊ ስብራቶችንና እድሎችን በየራሳቸው የሀሳብ ጥግናም ጥልቀት ልክ ለኢትዮጵያ የበጃል ያሉትን በሶፉ መር ወጋጋርተዋል በጠረጴዛ ዙሪያ በማቅረብ የሀሳብ የበላይነትን የመቀበል ህሳቤም ማሳያ ተደርጎም ይወሰዳል። አሁን ዛሬ የኢሕአፓ ቅሬት አለ፣ የኦነግ ቅሬት አለ፣ የቲፒሌፍ ቅሬት አለ፣ የኦፒዲዮ ቅሬት አለ፣ ብልጽግናዎች አሉ፣ ነን ፓርቲዚያን አሉ፣ ደህዴን አለ። ይህ ቀላል ስብስብ አይደለም። እንደ ፓርቲ ስታዩት እንደዚህ መነጋገር መቻል የቀሩትም ካሉ ጨምረን ለመነጋገር ምንድን ነው የሚያግደን ብሎ ማሰብ አስፈላጊ ነው። መነጋገር ይቻላል፣ መወያየት ይቻላል። እንዳንነጋገር ንነጋገር የሚያደርጉን ነገርና እናንተም ባነሳችኋቸው እሳቤዎች ውስጥ ግምት እንዲገባ የምፈልገው ነገር ግን ማንኛውም ኢኖቬሽን ማንኛውም ፈጠራ የፍልሚያ ውጤት ነው። ምሁራን፣ ፖለቲከኞች ንግግርና የሀሳብ ልውጥ ላይ እንዲወዳደሩ ሲመክሩ የቆዩ ሲሆን ዛሬ ያንን ለመተግበር የሚያስችሉ ሁኔታዎችም ተፈጥረዋል።